ሱዳን የሱዳን ጋዜጦች ዘግበዋል ያ ምንድን ነው የዘገቡት ለም መሬታችንን ከኢትዮጵያ አገኘ የሚል ነው ቱ ታውዘንድ ፎር ላይ የኢትዮጵያ ህዝብ ግን አያውቅም ያለ አይደለም እንዴ አሁን መጨረሻ መውጫው ሲያጡ ነው እንግዲህ ጠቅላይ ሚኒስቴር ተብዬውም የተናገረው አይደለም እንዴ የደርግ ጊዜ የነበሩት ሰዎች አንደኛው በስተቀር ሁሉም በህይወት አሉ ለምነሱ መርማሪ ኮሚሽን አሁን የድመሩ ጉዳይ የጉዳይ ከሆነ ሀይለ ስላሴ አርባ አራት ዓመት ገዝተዋል ያን መሬት አሳልፎ አልሰጥም። አርባ አራት ዓመት ጊዜ ነበራቸው። የሚሰጥ መሬት ከሆነ የኛ ካል ደርግ አስራ ሰባት ዓመት አልሰጠ። እነዚህ መውጫ መግቢያው ሳጡ ከአሰብ አሰብ ሄደ። በዘጠና ስምንት ላይ ባደሜ ላይ ወገኖቻችን አስጨረሱ አይደለም። ከተጨረሰ በኋላ ግን ምን መጣብን? የመጣብን ነገር ምንድን ነው? ባደሜም ሄደ፣ ዛላም በሳም ሄደ። እዚያ ይፋጠጣሉ። ሰባ ሺህ ሰው እገደን በኋላ ሰባ ሺህ ወገኖቻችን ከጨረስ በኋላ እንደገና ዛሬ እነዚህ ሰዎች ነው አይሰጡም የሚሰጠው የሚለው ክርክር ውስጥ የምንገባው። ይሰጣሉ። እኛ ነን ግን እንዳይሰጡ ማድረግ የምንችለው። እኛ አሰብን ከሰጡ በኋላ ዶንት ኬር አባት ጎንደር ወለጋ እስከ እንትን ድረስ ላለ መስበሪ ዶንት ኬር ዶንት ኬር